ዳሽን ባንክ የነዳጅ ክፍያን በቀላሉ በዳሽን ሱፐር አፕ መተግበሪያ መፈጸም የሚቻልበትን አገልግሎት ይፋ አድርጓል ባንኩ በዳሽን ሱፐር አፕ መተግበሪያ አማካኝነት ለደንበኞቹ የተለያዩ የባንክ አገልግሎቶችን በያሉበት ሆነው የሚያገኙበትና የሚፈልጉትን ምግብና መጠጥ ወይም ደግሞ ቁሳቁስ ከቤታቸው ሆነው የሚሸምቱበት ስርዓት መዘርጋቱን አመልክቷል በትናንትናው ዕለትም ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በሁሉም ነዳጅ ማደያዎች የነዳጅ ክፍያን በዳሽን ሱፐር አፕ መፈጸም የሚያስችል አገልግሎት መጀመሩ ተገልጿል በኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር በልጽጎ ከዳሸን ባንክ ጋር በጋራ አግሪጌት አድርገን በሁሉም የፊውል ስቴሽኖች ወይም ደግሞ የነዳጅ ማዲያ ጣቢያዎች አገልግሎቱን የምንሰጥበት መተግበሪያ ነው። ዛሬ ይሄንን በይፋ ያስተዋወቅነው አፕ በጣም ቀላል፣ አስተማማኝ፣ ምቹ የሆነና በሀገር ደረጃ በዚህ በነዳጅ በኩል እየተደረገ ያለውን ኦቶሜት አድርጎ በዲጂታል የመክፈል የመገበያየትን የመንግስት አቅጣጫ በከፍተኛ ደረጃ ከፍ የሚያደርግ ነው። በመርሃ ግብሩ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኦ ሀሰን በበኩላቸው ነዳጅ ለጥቁር ገበያ እና ለብልሹ አሰራር ተጋላጭ በመሆኑ የግብይት ስርዓቱን ለመቆጣጠር እና በአግባቡ ለመምራት ሙሉ ለሙሉ ግብይቱን በዲጂታላይዝድ መንገድ በማካሄድ የጥሬ ገንዘብ ግብይትን ሙሉ ለሙሉ ለማስቀረት እየተሰራ መሆኑን ገልጸዋል። ለዚህም በዳሽን ባንክ የተጀመረ አገልግሎት የጎላ ሚና እንዳለው ነው የገለጹት ሚኒስትር ዴኤታው። በመላው ሀገሪቱ ደግሞ ያሉት ማደያዎች ሙሉ በሙሉ በዚህ ሁኔታ በዲጂታል ትራንዛክሽን ውስጥ እንዲያልፉ እንፈልጋለን። ያን ለማድረግ ደግሞ ሁሉም ፋይናንሻል ተቋማት ይህንን እድል እንዲያገኙ ማድረግ ነበረብን። ያንን የሚያሳልጥ የተማከለ የነዳጅ ግብይት ስርዓትን ነው ኢንትሮዲስ ያደረግነው። ሲምፕል ኢንቴግሬሽን እየፈጠሩ በየትኛውም ኮርነር ላይ የሀገሪቱ ነዳጅ የሚሸጥበት ቦታዎች ላይ ሁሉ በዲጂታል ግብይት እንዲያከናውኑ ለዜጎቻችን እድል መስጠት ነው። ስለዚህ የዲጂታል ግብይት ስርዓቱን አንድ ሙሉ ያደርግልናል ማለት ነው። ያ ካደረገ ማለት ብዙ የብልሹ አሰራሮችን በር እንዘጋለን ማለት ነው። የትራንስፖርትና ሎጂስቲክስ ሚኒስቴር የዲጂታል የነዳጅ ክፍያ ስርዓትን ተግባራዊ ማድረግ ከጀመረበት የሚያዝያ ወር 2015 ዓ ም ጀምሮ ከ430 ቢሊዮን ብር በላይ ግብይት በዲጂታላይዝድ መንገድ መፈጸሙን ተናግሯል።